እኔም አንዱ የኮሚቴ አባል በመሆን እያንዳንዱን ግለሰብ አካባቢያችን መልማት አለበት፣ አካባቢያችን ሲለማ በብዙ መልኩ እኛ ተጠቃሚ እንሆናለን፣ አንደኛ ከተማ ከተሜ ስሜቱ ይመጣና ማንኛውንም ነገር ለመገልገል በጣም አመቺ ሊሆንን ይችላል በሚል በተደጋጋሚ በመነጋገርና ህብረተሰቡን ሞባላይዝ በማድረግ ይሄ የኮብልስቶን ስራ እንዲሰራ መዋጮ ጀመር። አሁንም ሰራተኛም ቀጥሬን ያላርፍም። እኔም በጉልበቴም ጭምር እየሰራሁ አካባቢውን ለመለወጥ በጣም ብርቱ ጥረት እያደረግኩ አምስት አመት አካባቢ ሆነኛል። ወደዚህ አካባቢ ተቀላቅዬ ስራ ቤቴን ከሰራሁኝ በኋላ በዋናነት መንገድ አስፈላጊ መሆኑን አምነን ከወረዳው ጋር ባደረግነው ግንኙነትና አብሮ በመስራት የህብረተሰብ ተሳትፎ ጽህፈት ቤት በተለይ አብረን ሰርተን በአጭር ጊዜ ውስጥ ይህንን መንገድ በስፋትና በጥራት ሰርተን ለህዝቡ የሚያስረከብንበት ሁኔታ አለ። ሰው እየተሰራ ሲያይ ሁሉም ሰው ደስተኛ መሆን፣ ጥሩ ፊድባክ ማድረግ ኢቭን ከሚፈለገው ገንዘብ በላይ የሰጡ ሰዎች እና በተለያየ ነገር ገንዘብ መኪናቸውን አክሰስ በማድረግ የተለያየ ቦታ በመሄድ የሚሰሩ ሰዎችን በማብላት በማጠጣት ፕሮጀክቱን የደገፉበት ሁኔታ አለ።